ኢትዮጵያ የረዥም ዘመን የመንግስት ታሪክ ባለቤት ብትሆንም ጠንካራ ብሔረ መንግስትና ሀገረ መንግስት ባለመገንባቷ ዛሬም ድረስ እየተፈተነችበት ያለ ጉዳይ ነው። በተለያዩ አጋጣሚዎች የሕዝቡን አንድነት የሚያናጉ የጸጥታ ችግሮች የሚፈጠሩትም አሰባሳቢ ሀገራዊ ገዥ ትርክት ባለመፈጠሩ እንደሆነ ይነሳል። ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮችን ለመፍታት የሀገራዊ ምክክር ኮሚሽኑ ተስፋ ሰጪ ስራዎችን እየሰራ ነው ይላሉ ከፋና ቴሌቪዥን ጋር ቆይታ ያደረጉ የትግራይ ክልል ምሁራን። የነበሩትን ነገስታት ብናይ አንዱ አንዱ ጥሎ ነው በመሳሪያ እንጂ በውይይት ወይም ደግሞ ፖለቲካሊ ሰላም በሆነ መልኩ ከአንዱን አንዱን የሚሸጋገርበት ኢትዮጵያ ውስጥ የለም። እኔ የተወሰነ ጊዜ በተማርኩት ስትሪ ውስጥም ማለት ነው። እና ኮሚሽኑ በጣም ጥሩ እንትን አተሳሰብ ያለው አሪፍ የሆነ ዓላማ ያለው አካሄድ ነው ያለው። ያሉ ልዩነቶች በውይይት የመፍታት ባህል ሊኖረን ይገባል። ይሄ ደግሞ ፖለቲከኞች፣ አመራሮች፣ ማህበረሰቡ ሁሉም ከታች እስከ ላይ በዛ ማመን አለብን። በዛ አለ ማመናችን ነው አሁን የብዙ የአገሪቱ ሀብትም ሕይወትም ንብረትም እያጣን ያለነው ማለት ነው። የራሳችን ሀብት ነው እያወደምን የነበር ነውም ያለነውም እና በደንብ ውይይት የሚለውን በደንብ አስመረን መሄድ አለብን እንደ ሀገር እንደ ክልል የሀገራዊ ምክክር ኮሚሽኑ በሀገሪቱ በአስራ አንድ ክልሎችና በሁለት ከተማ አስተዳደሮች የአጀንዳ ማሰባሰብ ስራዎችን የሰራ ሲሆን በትግራይ ክልል አጀንዳ ለማሰባሰብ ስራዎችን አጠናቋል። በክልሉ ምክክር ማድረግ አስፈላጊ መሆኑን የሚያምኑት ምሁራኖቹ መሰረታዊ በሆኑ ጉዳዮች ላይ የተፈጠሩ ልዩነቶችንና አለመግባባቶችን በምክክር ለመፍታት የተቋቋመው ሀገራዊ ምክክር ኮሚሽኑ በቀጣይ በትግራይ ክልል የአጀንዳ ማሰባሰብ ስራ ሲሰራ የወጣቶችን ተሳትፎ ትኩረት ሊሰጠው ይገባል ይላሉ። ብዙ ሐሰተ መረጃ የሚረጭበት ጊዜ ነው። ዋናው ደግሞ ትኩሱ ኃይል ወጣት ነው። አሁን ፖለቲከኞች አይሞቱ፣ የሚሞቱት ወጣቶች ናቸው። ምንም የማያውቁት ማለት ነው። ስለዚህ ወጣቶች ለራሳቸው የሚጠቅማቸው ጥቅማቸው መለየት አለባቸው። መማር አለባቸው። መነገድ አለባቸው። መኖር አለባቸው። መውለድ መቻል አለባቸው። ሌላውን የኖረውን ሕይወት መኖር መቻል አለባቸው። ስለዚህ ወጣቶች የመጀመሪያው ጥቅማቸው መለየት አለባቸው። ሁሉም ወጣት ከኔ ጀምሮ በሰላም እንዲፈታ ነው የምንፈልገው። ጦርነት እኔ ሁለተኛ ጊዜ ማዳመጥ አልፈልግም፣ እንዲሰማም አልፈልግም። ስለዚህ በዛ እንዲፈታ ግን ሀገራዊ የምክር ኮሚሽኑ ወጣቶቹ ላይ መስራት አለበት። ውይይቱንም ከነሱ መጀመር ይኖርበታል ብዬ አስባለሁ በፖለቲካው በኢኮኖሚው እንዲሳተፍ ካላረግ ነው አገሪቱን ወደፊት መውሰድ አንችልም። ሶ የወጣቱ ኃይል በምክክር በአገሪቱ የምትፈልጋቸውን እድገቶችና ሽግግሮች በሚያስፈልጉ ሁሉ ምክክር መድረክ መሪ ሚና ይሰጠው ይገባል። የወጣቱ የሚፈልገውን ሽግግር አለ፣ ለውጥ አለ አይደል እሱን ኮንሲደር አድርገን ማድረግ ለመውሰድ አለብን። እንደሀገር የሀገራዊ ምክክር ኮሚሽኑ የሕዝብ ትክክለኛ ጥያቄዎችን ምላሽ የሚያገኝበት እንደሆነ የሚያምኑት የትግራይ ክልል ምሁራን ለትግራይ ሕዝብ ተስፋን ይሰነቀ ነው ይላሉ። የሕዝቡ ፍላጎት የሰላም የልማትና የዴሞክራሲ ተጠቃሚነቱ እንዲረጋግጥለት ነው። ስለሆነም የሀገራዊ ምክክር ኮሚሽኑ ፍትሐዊ በሆነ መንገድ ማሳተፍ አለበት ይታወቃል። የሕዝብ ፍላጎት ሰላም ነው። ምንም እዛ ጥርጥር የለውም። የትግራይም የደቡብም የትም አፋርም ይሁን ኦሮሞ የሆነ አማራም የትም ይኑር ዋናው የታችኛው ማህበረሰብ ሰላም ይፈልጋል። ወጥቶ የሚገባበት ሰላም ይፈልጋል። በተለይ ፖለቲከኞቹ ወንበር ላይ መጥቶ በምክክር ችግሮቻቸው፣ ልዩነቶቻቸው በምክክር ሲፈቱ ማለት ነው። በቀጣይ በትግራይ ክልል የሚደረገው የአጀንዳ ማሰባሰብ ስራው ውጤታማ እንዲሆን ሁሉም የህብረተሰብ ክፍሎች ሊሳተፉ ይገባል።